አርሰናል በነገው ዕለት ከፉልሃም ጋር በኢንግሊዝ ፕሪሚየር ሊግ ጨዋታውን የሚያደርግ ይሆናል። ከዛ ፊት ደግሞ የአርሰናሉ አለቃ ሚኬል አርቴታ የሰጠው ጋዜጣዊ መግለጫ አለ። በጋዜጣዊ መግለጫው ወቅት ምንን ተጠየቀ እንዲሁም ደግሞ ምንንስ መለሰ የሚለውን ጉዳይ ይዘንላችሁ መጥተናል። ቪዲዮን እስከ መጨረሻው ድረስ እንድትከታተሉን እንዲሁም ደግሞ ቻናሉ አዲስ የአርሰናል ደጋፊ ስለሆነ የአርሰናል ደጋፊዎች በአክብሮት ይህንን ቻናል ሰብስክራይብ እንድታደርጉ እንዲሁም ደግሞ ቪዲዮን ላይክ እንድታደርጉ ስንል እንጠይቃቸዋለን። ወደ መረጃዎቻችን ስናመራ የመጀመሪያ መረጃችን የምናገኘው የፒየሮ ሂንካፔ ነው። እንግዲህ ስለ ፒየሮ ሂንካፔ ተጠይቆ ነበር አሰልጣኝ ሚኬል አርቴታ ምንድን ነው ያለውን የሚለውን ነገር ደግሞ ስንመለከት ኬንካፔ የምንጠበቀው ጠንካራ መከላከል ነው። ወደ እያንዳንዱ ኳስ በፍጥነትና በቆራጥነት እየሮጣል ይሄዳል። እናም ደግሞ በኳስ ላይ እጅግ በጣም ጥሩ ነው። ከኳስ ጋርም ሆነ ከኳስ ውጪ እጅግ በጣም ጥሩ የተባለ ተጫዋች ነው። በግራ በኩል ቢጫወትም በግራ የተመላላሽ ስፍራ በኩል ቢጫወትም አሊያም ደግሞ በሴንተርባክ በኩል ወይም በመሀል ተከላካይነት ቦታ ላይ ቢጫወትም እጅግ በጣም ጥራት ያለው አገልግሎት ለእኛ እየሰጠናል። ለዛም ነው ተጫዋቹን ያስፈረም ነው። እሱ የተለየ ተጫዋች ነው። ለቡድኑ እጅግ በጣም ብርታትን እያመጣል እንዲሁም ደግሞ የስኳድ ብዛታችንን ያሰፋልናል። አሁን ላይ ከጉዳቱ አገግሟል። የበሸሸት ጉዳት ሲያስ ቃየው ነበር። ነገር ግን አሁን ላይ ከብሽሽት ጉዳት ታክሟል ወይም ደግሞ እድኗል። አሁን ላይ ልምምድን እየሰራ ይገኛል። በቀጣዮቹ ጨዋቶች የምንመለከተው ይሆናል የሚልን አስተያየት መስጠት ችሏል ሚካኤል አርቴታ። እንዲሁም ደግሞ ስለ ክለቡ ባለቤቶች ተጠይቆ ነበረ አሰልጣኝ ሚካኤል አርቴታ ከባለቤቶቹ ጋር ያለን ግንኙነት እጅግ በጣም አስፈላጊ ነው፣ ምክንያቱም ደግሞ ሁላችንም አንድ አይነት ራዕይ ስላለን ነው እዚህ የመጣ ነው ትልቅ ዋንጫዎችን ለማሸነፍ ነው። እነርሱም በስፖርት ብዙ ልምድ ያላቸው እና የእኛን አላማ በግልጽ የሚደግፉ ናቸው፣ የአርሰናል ባለቤቶች። በዚህም ደግሞ ደስተኛ ነን። አሁን ላይ ዋንጫን የማሸነፍ ትልቅ ህልም አለን። እነሱም ያላቸው ህልም ዋንጫን ማሸነፍ ነው። ለእኔን ጊዜ እየሰጡኝ ይገኛሉ። እጅግንም ላመሰግናቸው እወዳለሁ። እንግዲህ አሁን ላይ ሁላችንም እቅዳችን ተጫዋቾችም እኔም የቡድን አጋሮችም እንዲሁም ደግሞ የአሰልጣኝ ስታፍ ሙሉ አባላትም እስከ ላይ ድረስ ደግሞ እስከ ክለቡ ባለቤቶች ዋንጫን ማሸነፍ እንፈልጋለን ደጋፊዎችም ይህንን ከኛ የበለጠ እንደሚፈልጉ እረዳቸዋለሁ ስለዚህም በዚህ አመት ዋንጫን ለማሳካት የተቻለን ሁሉ እናደርጋለን የሚል አስተያየትን መስጠት ይችላል አሰልጣኝ ሚኬል አርቴታ እንዲሁም ደግሞ ስለ ማርቲን ዙቢ ሜንዲ ተጠይቆ ነበረ አሰልጣኝ ሚኬል አርቴታ ዙቢ ሜንዲ ከሌሎች ተጫዋቾች ጋር ሲነጻጸር ብዙ ተጫውቷል። ለዚህ ነው ዛሬ ተጨማሪ እረፍት የሰጠነው፣ ግን ለሚቀጥለው ጨዋታ ዝግጁ ነው የሚልን አስተያየትን መስጠት ይችሏል። እንግዲህ ማርቲን ዙቢሜንዲ በትላንትናው እለት እንግዲህ አልተገኘም ነበር በልምምድ ስፍራ ላይ በተለይም ማርቲን ኦድጋርድ እንዲሁም ደግሞ ሌላኛው ተጫዋች የነበረው ማርቲን ዙቢሜንዲ ሁለቱ ማርቲኖች እንግዲህ በትላንትናው የልምምድ መርሃ ግብር ላይ አልተገኘም በቀጣይ ጨዋታዎች ግን ሊሰለፍ እንደሚችል ማርቲን ዙቢሜንዲ አሰልጣኝ ሚኬል አርቴታ ተናግሯል። በጣም ብዙ ጨዋታ ስላደረገ ነው የሚልንም አስተያየትን ነው መስጠት የቻለው። በስፔን ብሔራዊ ቡድንም እንዲሁም ደግሞ ለእኛም ለአርሰናል በርካታ ጨዋታን ነው ማድረግ የቻለው ማርቲን ዙቢሜንዲ። በተለይ ደግሞ የስድስት ቁጥር ተጫዋቾች በጣም ስለሚሯሯጡ ቦክስ ቱ ቦክስ አይነት ተጫዋች ስለሆነ ደግሞ ማርቲን ዙቢሜንዲ ሞር እረፍትን ያስፈልጓል። ዴክላን ራይስም እረፍት ሊሰጠው ይገባል የሚልንም አስተያየት መስጠት ችሏል ነገር ግን አሁን ላይ ያለ ራይስ ጨዋታን ማድረግ አንችልንም የሚልንም አስተያየት መስጠት ችሏል አሰልጣኝ ሚኬል አርቴታ። እውነትም ነው እንግዲህ ራይስም በግዴታነት እረፍት መሰጠት ያለበት ተጫዋች ነው ብዬ እኔ በግል አስባለሁ። በተለያዩ ጨዋታዎች ላይ አሁን አሁን እንደውም ትንሽ እረፍት እያገኘ ይገኛል እንጂ ተጫዋቹ ሙሉ ዘጠና ደቂቃ የሚጫወት በፕሪሚየር ሊጉም በሻምፒዮንስ ሊጉም በእንግሊዝ ብሔራዊ ቡድንም እጅግ በጣም በርካታ ጨዋታዎችን እያደረገ የሚገኘ እንግዲህ ሶስቱ ሳምባ ያለው ተጫዋቹ ላይ የሚል ቀዘል ሰም እየወጣለት የሚገኝ ተጫዋች ነው፣ ዴክላን ራይስ እሱም ረፍት ያስፈልጓል ብዬ አስባለሁ እኔም በግሌ። እንዲሁም ደግሞ ቪክቶር ዮከሬሽም እንግዲህ ረፍት ያስፈልጓል ብዬ እኔም በግሌ አስባለሁ። የእናንተንም ረፍት የሚያስፈልገው ተጫዋች ማን ነው ብላችሁ ታስባላችሁ? በኮሜንት ላይ ብታሳውቁኝ እጅግ ደስ ይለኛል። ስለ ጋብሪኤል ማርቲኔሊም ተጠይቆ ነበረ አሰልጣኝ ሚኬል አርቴታ። ማርቲኔሊ ከሱ የምጠብቀውን ሁሉ እያደረገ ነው። ሲጫወት ጥሩ ውጤት እያገኘን እንገኛለን። እሱን ቀይሬ በማስገባበት ሰዓት ላይ አላም ደግሞ ቋሚ በሚሆንበት ሰዓት ላይ እሱ ጥሩ ውጤት ለእኛን እያስገኘ ይገኛል። ከዚህ በላይ እጠብቃለሁ። ጸባዩም፣ እንዲሁም ደግሞ የመማር ፍላጎቱ እጅግ በጣም ያስደስተኛል። ከቀን ወደ ቀን በጣም እየፈጋ ወይም ደግሞ ራሱን ለመቀየር እጅግ በጣም እየጣረ ያለ ተጫዋች መሆኑን ስመለከት ደስተኛል ወደ ብሔራዊ ቡድን ሄዶ ግብ ማስቆጠር ችሏል። በራስ መተማመኑ ደግሞ እንደሚጨምር በዚህ ምክንያት አስባለሁ። ወደ ብሔራዊ ቡድኑ ሄዶ ግብ አስቆጥሮ መመለሱ በራስ መተማመኑን ስለሚጨምር እጅግ በጣም ለቡድኑም ለራሱም ጥሩ ነው የሚልን አስተያየት መስጠት ችሏል አሰልጣኝ ሚኬል አርቴታ እንግዲህ ጋብርኤል ማርቲኔሊ ብራዚል በወዳጅነት ጨዋታ አይ ቲንክ ከጃፓን ጋር ይመስለኛል ጨዋታቸውን አድርገው እንግዲህ ባሸነፉበት ጨዋታ ላይ ጋብርኤል ማርቲኔሊ ግብን ማስቆጠር ችሏል እንግዲህ በርካታ ተጫዋቾች ናቸው ግብን ማስቆጠር የቻሉት በዚህ ኢንተርናሽናል ብሬክ አንደኛው ደግሞ ጋብርኤል ማርቲኔሊ ሌላኛው ደግሞ አስተያየቱን መስጠት የቻለው ስለተጎዱ ተጫዋቾች፣ እንዲሁም ደግሞ ስለነ ሀቨርትስ ስለነ ኦዲገር የሰጠው አስተያየት አለ። አሰልጣኝ ሚካኤል አርቴታ ምንድን ነው ያለው? ካይ ሀቨርትዝ ማገገም እየፈለገ ነው፣ ነገር ግን ገና ብዙ ይቀረዋል። ካይ በጣም ፈጣን ማገገም ይፈልጋል። ለዚህም ነው የምንወደው። ግን እሱን መጠበቅ አለብን። ሙሉ በሙሉ አገግሞ ለረጅም ጊዜ እንዲመለስ ነው እንጂ የምንፈልገው አሁን ላይ ቶሎ ወደ ሜዳ አስገብተ ነው ከዛም በኋላ ለጥቂት ጊዜ ብቻ እሱን መንጠቀም አንፈልግም። ስለዚህም አሁን ላይ ካይ ሀቨርትዝ ሙሉ ለሙሉ ከጉዳቱ ካገገመ በኋላ ለእኛ እጅግ በጣም ረጅም ጊዜን እንዲያገለግለን ወይም ደግሞ ወደ ሜዳ እንዲመለስልን ነው ምንፈልገው የሚልን አስተያየት መስጠት ይችሏል። እንግዲህ ካይ ሀቨርትዝ አሁን ላይ ከጉዳቱ ሙሉ ለሙሉ ባያገግምም፣ ነገር ግን አገግሟል በሚባል ሁኔታ አሁን ላይ የሜዳ ላይ ልምምድ ጀምሯል። በተለይም ከቡድን አጋሮቹ ጋር ልምምድን መስራት እንደጀመረ ነው መረጃዎች የጠቆሙ የሚገኙት ቀጣዩ ደግሞ ስለ ማርቲን ኦዴጋርድ ነው የሰጠው፣ አሰልጣኝ ሚኬል አርቴታ እሱ በጣም ጥሩ እየተሻሻለ ነው፣ ነገር ግን ለጥቂት ሳምንታት ከሜዳ ውጪ ይሆናል። በዚህ ዓመት ብዙ ጉዳት ማጋጠሙ በጣም ያሳዝናል፣ ነገር ግን በቅርብ ሳምንታት ውስጥ ይመለሳል ብዬ አስባለው፣ የሚልን አስተያየት መስጠት ችሏል። ሚኬል አርቴታ ስለ ማርቲን ኦዴጋርድ ማለት ነው። ማርቲን ኦዴጋርድ እንግዲህ በተደጋጋሚ ጉዳትም እያደረሰበት ይገኛል። አሁን ላይ ደግሞ ከስድስት ከስምንት ሳምንታት ከሜዳ እንደሚርቅ መረጃዎች እየጠቁሙ ይገኛሉ። መቼ ይመለሳል የሚለው የተረጋገጠ ነገር ባይ አይኖርም ነገር ግን ሞስት ፕሮባብሊ ከስድስት እስከ ስምንት ሳምንታት ከሜዳ እንደሚርቅ ነው መረጃዎች እየጠቆሙ የሚገኙት። ሌላኛው ደግሞ ሚኬል አርቴታ የጠይቀው ጥያቄ ስለ ቪክቶር ዮኮሬስ ነው። ምንድን ነው ያለው ሚኬል አርቴታ? እኔ የምፈልገው የዘጠኝ ቁጥር ተጫዋች ወይም አጥቂ፣ ዋናው ነገር ግቦችን ማስቆጠር ሲያቅተውም ጫናውን መቋቋም የሚችል አጥቂ ነው ግብ ማስቆጠር ባይችልም አስተሳሰቡ ወይም ሜንታሊቲው ወይም አጨዋወቱን መለወጥ የለበትም። በራስ መተማመን ካጣ ወደ ሌላ ክለብ መሄድ አለብህ። ዮኮሬስ አሁን እያደረገ ያለውን ጥሩ ነገር እንዲቀጥል እፈልጋለሁ። አሁን ላይ በቪክቶር ዮከሬሽ ተደስቻለሁ። ግብን አለማስቆጠሩን ብቻ አትመልከቱ። ለቡድኔ እየሰጠው የሚገኘው ድንቅ ነገር እጅግ በጣም በእኔ በኩል ተወዳጅነትን አግኝቷል የሚልን አስተያየት መስጠት ችሏል አሰልጣኝ ሚካኤል አርቴታ። ለዛሬ ያዝናችሁ ፕሮግራም ይህንን ይመስል ነበር። እስከ መጨረሻው ድረስ ተከታተላችሁን ላይክና ሰብስክራይብ እንደምታደርጉን እጅግ አድርገን እናመሰግናለን። ባይ ባይ።